ያፌት እየተንፋቀቀ እየተንፋቀቀ ለግድ ቤት ደረሰ አይ ኢፍራታዬ አዬ አረተውን እንሂድ ሆስፒታል ብትለውም በፍጹም እኔ ለዘች ለትንሽ ጭረት ብዬ ነው እንዴ ሆስፒታል የምገባው ገና የወጋኝን ሰው ሳልበቀል በፍጹም አላደርገውም ብሎ ግግም አለ ከዛም በኋላ ስልክ ተደወለለት ይሄ ስልክ ሲደወልማ ኢፍራታዬ አንስታ ሙሉ መረጃ ያዘችው ቆይ ከዚህ በኋላ እንደ ባሪያ የምትጠቀምብኝ ሴት አይደለሁም ብላ መረጃ ሰበሰበች ወደ ስልኳን ገለበጠችው በሌላ በኩል ይሄ እንግዲህ መበቀል ጀምራለች ሉሊትን እያንቦረደደቻት ነው ከዚህ በኋላ ታያለሽ የቁም ሲኦል ነው የማደርግብሽ ብላ እንደውም ምግቡ ላይ መድኃኒት ሰጥታት እያንበጨበጫት ይገኛል ቤዛ እውነት ለመናገር የእሷ መቀየር አሁንም ግራ ግብት እያለኝ ነው እና ለናታን ራሱ እንደ ህትም ቢሆን እንዴት እንደምታስብለት ቆይ ጫማው እዚህ ነው የት ደሆነ ይሄ ልጅ ስራ ሂዶ ይሆን እንዴ ምን ሆኖ ይሆን እንዴ እያለች በጣም እያሰበች ነው ከዛም በኋላ እንዴ ቆይ አንተ የት ነበር ካለችው በጣም ይቅርታ ስልክ እኮ እያወራሁኝ ግን በነገራችን ላይ ስጣሪን ሰምቸሻለሁኝ ነገር ግን ለመመለስ አይላደል ከበደኝ ለዛም ምን የመጣሁ ደህና ደር ይልልሽ ናታን ግን ደህና ነህ አይደል አዎ በጣም ደህና ነኝ ያው ስራው ምኑ ታውቂያለሽ ትቸው ስለከረምኩኝ እሱን መስራት ነበረብኝ እና ለዛ ነው እያለ ማውራት ጀመረ። እሺ እንደዛ ከሆነ ጽዬ ያበደ ምግብ ሰርታ እንግዲህ አስደምማቸዋለች። እውነት አንቺ ጽዬ ይሄ ነው ከውጭ ምግቡን ሰር ገዝተሽ ነው ወይስ ደግሞ ቤት ሰርተች ሲል አረበ። በፍጹም ቤት ሰርቸ ነው እንጂ ምን ሆነህ ነው ወንድሜ? እኔ ባለሙያ አይደለሁም አይደለሽም እያልከኝ ነው እንዴ? አሁንስ አታብዛው እያሉ ምርጥ ምግብ ተመገቡ ቢንዬ ግራ ገብቶታል ስለዚህ ራሱ ሲጠይቀው እናታንን ነገር ያለው አንተ ደጋገምከው እኔ ስለዚህ ምንም ነገር እንዲከፋትና እንድትናገር አልፈልግም ስለዚህ ይህንን ነገር ባለፈው አልጨረስንም እንዴ አለው ከዛም ቢንዬ በጣም ደበረውና እሽ በቃ ብሎ ሶፍትን ስታርጎ እጁንና ከንፈሮቹን ጥርግርግ አደረገ እውነት ለመናገር መብላት ራሱ አላሰኘውም አቤላ ተክን አደረገው። እንደዚህ ኢፍራታን እንዳተከንካት፣ እንኳንም ማቃጣ ያመጣ ማለት ነው። እሺ አጎቴ፣ እንዴት ነህ? ደህና ነህ? አዎ ደህና ነኝ። ማን ነው ቆይ እንደዚህ ያደረገህ? እንደ ምን ምን ሆንኩኝ። አይ ምንም ቢሆን ኢፍራታ በጣም ፈርታ ስለነበረ ነግራኛለች። ትንሽ ጭረት ቢጤ ነው እንጂ ምንም አልሆንኩም። እና ወደ ሆስፒታል ምናምን አትሄድም ነበር? ነገርኩ እኮ ጀግና ሰው የሚጋፈጠው ፊት ለፊት ቀን ነው እንዴት አሁን በዚህ በማታ? በዛ ላይ ደግሞ በአትክልት ቢላዋ እኮ ነው ወጋ ያደረገኝ ብሎ ተናገረ። ያጎቴ ያው አይደል ቀን፣ እኮ ጋርዶችን ለዛ ፈርተው ይሆናል። ደግሞ በዛ ላይ አንተም ቢሆን ፈሪነ ለማለት ሲናገር ታውቃለህ፣ መስመር አለብህ። አሁን ብትሄድ ይሻላል አለው። ሰላም ውድና እየተከበራችሁ የቻናል የቤተሰቦች እንዴ ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር፣ ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። አቤላ እሺ፣ ኢፍራታ እንዴነሽ? ደህናነሽ እያላት አቤላ እና ኢፍራታ እየተግባቡ ይመስላል ደህና ነኝ እና ስለ አባቷ እየጠየቃት ታውቃለህ፣ አባቴን በጣም ነበር የምወደው በጣም ነው የማከብረው። ነገር ግን በእርግጥ አልወለደኝም፣ ግን እንደ ልጁ አድርጎ አረ፣ ከዛም በላይ ነው ያሳደገኝ፣ እና ልክ በቅርባችን ባለ ሰው ነው የተገደለው፣ ያውም አገዳደሩ ሁላ ራሱ አረሰውም ሲል ያፌት የሚያደርገውን ያሳጣው ቆ ቆይ አንተ ልጅ አትሄድም እንዳለው አህ አረ ይወጣልሃል ይሄዳልሃ ምንድን ነው እንደዚህ መሆን? ብሎ ተናዶ ሄደ። አንቺ ላይ ግን ይሄን ነገር የረሳሽው አልመሰለሽም አትረሽውም እንዴ? ለምንድን ነው እንደዚህ የምታወሪው? አላት እ እንዴት ነው የወጋ ቢረሳ የተወጋ አይረሳም። እኔ አባዬ ሞት መቼም ቢሆን አረሳውም። እሺ አባዬ ማለት ለኔ ብዙ ነገሬ ነው። ምን ምን እንዳደረገው ራሱ መቼም ቢሆን አረሳውም ሲል እንደ ቆይ ዛሬ እንደዚህ በምን ተማምነሽ ነው እንደዚህ እርግሽ እኔ ልትናገርኝ የቻልሽው? ከዛ የአለቃውን ስም ጠራችና ደውሎ ነበር አለችው። ምን ከዚህ በኋላ እንግዲህ እኔ የሰማንያ ሚስት አይደለሁ። ስለዚህ ሁሉንም ነገር በአንድ ነው የምናደርገው። እዛ ስራ ላይ የበላይ ኃላፊ አድርገህ ትቀጥረኛለህ ታስቀጥረኛለህ አለችው። እሱማ በፍጹም አይሆንም። አይ ይሆናል። እንደ እንግዲህ እኮ ባልና ሚስት ነን ምንም አይነት መደባበቅም ሆነ ምንም አይቀጥልም፣ ብላ አስፈራራችሁ። ያፌት ቅጥል ርር ነው ያለው። እና ስልክ የት ነው? አይ በነገራችን ላይ አሁን ከንትን እስከምትወጣ ድረስ ከዚህ ከበሽታ እስከምትድን ድረስ በደንብ አድርጌ እንከባከባለሁኝ። አሁን ሾርባ ልስራልህ፣ ብላ እጆቿን ኪስና ኪሷ ውስጥ አስገባች እና ስልኩን ቁጭ አርጋው ጠረጴዛ ላይ ሄደች። ሉሊቶቹ ሾካካ ያፌት ጋ ብትደውል ሁለት ዝግት ታረገባት። በሶስተኛው ደግሞ ደወለች። ከዛም በኋላ አንቺ ሴትዮ፣ ስልክ አለማንሳት እኮ አልፈልግም ማለት ነው። ምን ሆነሽ ነው? አብደሻል እንዴ? አላት። አይ እኔማ የሆነ ነገር ልነግርሽ ነበር። ምንድነው? ቀጥያ ታዲያ። ትናንትና ናታን ናታንኮ እቤት አልዋለም፣ እቤትም አላ አላ አላመሸም። እና የት እንዳመሸና የት እንደዋለ አላውቅም ብላ ነገረችው። ብሎ በቃ እሺ በቀሰላውን ከጨረስሽ ብሎ ስልኩን ሲዘጋባት እኔ እንዴት እንዴት ነው ብዬ እኮ ነው እንዴት ሰው ባለ የባለ ትዳር ለማፍረስ ደፋ ቀና ይላል ብዬ ነው። ያንተ ትዳር እንዳይፈርስብ ብዬ ነው አለችው። ይህን ጽ እየሰማች ነበር። ደሞ አሁን ምን እያዘጋጀች ነው? ቀመር ደሞ ማንና ማን ባልና ምስት ናቸው የሚፋቱት የሚለያዩት? አለቻት ከዛም በኋላ እባክሽ ተይኝ አንቺ ሴትዮ ቆይ እየተከታተልሽ ነው እንዲህ ያለሽው አራ እኔ በፍጹም አንቺ ነሽ እንጂ እኔ በፍጹም አንቺን አረ አልተከታተልኩሽም አለቻት ከዛ ፀጉሯ ላይ የሆነ ቡላይ ልታነሳላት ስትል እየሮጠች ልጅ ታያለሽ የኛን ህይወት ሲኦል እንዳረግሽው እኔም ያንቺን ህይወት ሲኦል ነው ማረገው ብላ በጣም ተደሰተችና ሉሊት ደግሞ በጣም እየፈራች ተነስታ ሂደት ናታን መጣ ከዛ እንዴ ናታን ለምንድን ነው እንደዚህ የምታስጨንቀን ቆይኛ ለአንተ ማናስብ ነው እንደሚመስለው ይመስልህ አረ በጣም ይቅርታ ድርጅቱ እኮ ከሄድኩ ስለቆየሁኝ በጣም ብዙ ስራዎች ስሰራ ነበር ስልኬን ደግሞ አጥፍቼው ስለነበረ ነው አለ እሺ ለማንኛውም ውሃ ውሃ የሚል ምግብ ከምትበሉ ይህንን ብሎ አመጣላቸው ከዛ እና እንዴ ቆይ እንደዛ ዓይኔ እየተቃጠለ ምግብ ሰርቼ እንዴት ነው አንተ ውሃ ውሃ ምግብ የምትለው? ወንድሜ በጣም ታዝቢያለሁኝ አለችውና ተቆጥታ፣ እኔ እንደውም ይሄን አልበላም እምበላው ያንን ነው ብላ ተቆጥታ ስትሄድ፣ ከዛም በኋላ እንዴ የኔ ዜ አንቺ እኮ ምንም ብትሰሪ የኔ ውድት እበላዋለሁ። እኔ ልቅ ለመቀለር ብዬ ነው እንጂ ቆንጆ ምግብ ነው የሰራሽው አላት። ቆይታ ያለ እንደውም ዛሬ ራት እኔ ምርጥ ምግብ ነው የማዘጋጀው አለችው። እሺ እናያለን በሉ እናንተ ብሎ እኔ ሄጀ ልተኛ ብሎ ናት እየሄዶ ተኛ። ከዛም በኋላ በመናጊስታው ቤዛ ፋህ ብላ የት ልከጅ ነው አለቻት። እኔማ የሆነ ቦታ ደርሻ ይመጣለሁ እና አብሽሪልኝ አለቻት። ከዛም በኋላ እንዴ አረ ተይ አው በቃ ምንም አታስቢ። አንቺስ እኔማ አንዳንድ ነገሮች ልግዛና ለማታ ጽድት ያለ ራሰርች ሰርች ጠብቃችኋለሁ። ከዛ ለመሳቃለችና፣ እሺ ጽዬ በቃ እንደዛ ከሆነ ብላ ጺም ሱቅ ሂዳ እየገዛች ነበረ። ከዛም በኋላ ኢፍራት አደወለች፣ ሽንት ቤት ውስጥ ሆና። እንዴት ነሽ ጽዬ? ሰላም ነው። ናታን በሰላም ገባ አው? ደህና ነው። ቆይ ግን አንቺ ምን ቢይዝሽ ነው ያልደወልሽው? በናታን ጨክነች ስትላት፣ ምን ላድርግ ብለሽ ነው እኔ ማታ አልሆነ ውስጥ ነበርኩ። ማለት ምንድን ነው ምንም ነገር አንደባበቅም ተባብለን የለ እንዴ? አለቻት ያፌት ተወቅቶ ነበር። ምን? አዎ እና ብታይ ናታን አልገባም ስትኝ ጠርጥሬ ነበር። አረ በፍጹም ምን ነሽ ነው ይፍራታ፣ አረ የኔ ወንድም እንደዚህማ አያደርግም ብላ ስትላት፣ ልክ ነሽ። በቃ ተይው፣ ያልሆነ ነገር እያሰብኩ ይሆናል። እና ለማንኛውም አሁን ቻው፣ ምክንያቱም እዚህ ነው ያለው እንዳይሰማኝ አንድ ሰው ብላ ስልኩን ዘጋችሁ። ገኒዬ እና ቢኒ በሀሳብ ጥልቅ ብላለች። ከዛ ቢኔ እንዴ፣ ገኒ ምን ሆነሽ ነው? አረ በሰላም ነው። ምን ላርግ ብለህ ነው? ልጄ እኮ ናፈቀችኝ። ቢያንስ አይኗን እንኳ ይቻት ብትቆጣኝ ብትሰርበኝ ይሻለኝ ነበር ስትል፣ እንዴ በቃ ይዞሽ እዩ ልሽ። የያፌትን የሆነ መረጃ በደንብ መሰብሰብ አለብን። ከዛ ውጭ ግን ዝም ብለን የምንይዘው አይደለም እና ልትረጅኝ ይገባል አላት። እሽ በቃ ልጅ አለችው። በሌላ በኩል እንዳግም ከእንቅልፍ ሲነሳ እንዴ ዛሬ እኮ የሌለ እንቅልፍ ነው የተኛ ሀው በሰላም ነው አለችው። አው በሰላም ነው ማይ ምን ላድርግ ብለች ነው ብቻ የሆነ ያላሰብኩት እንቅልፍ ነው የወሰደኝ። እሺ የኔ ውድ ልጅ ተኛልኝ። ብቻ ከዛ ካቤል ራቅ ነው የምልህ።